ከኖላዊ ክሩ ማነው ቆንጆ? ቢኒየም ይግርዳል። ከኖላዊ ክሩ ማነው ቆንጆ? ሀና። ከኖላዊ ክሩ ማነው ቆንጆ? ሀና ናታ መቻይ። ከኖላዊ ክሩ ማነው ቆንጆ? ከሴቶች ነው ከወንዶች የተመቸህ? ከሴቶች ብናገር ደስ ይለኛል። ከሴቶች ወይዘሮ የሚላት ቆንጆ ነች ያረዳ ከኖለይ ክሩ ማን ነው ቆንጆ? አንቺ ታገቢኛለሽ? እየቀለድክ ነው። የምሬ ነው። እኔ ሊባል አልፈልግም። እሺ ሰላም ጋይሶች፣ ከምናሴና ከኔ ማነው ቆንጆ? ኮሜንት ላይ አስቀምጥልኝ። ይመቻችሁ። እንዳንተ እንዳንተ ጸየም ያለች አረ ቀይ ቀይ ነው። ሸፋፋ መሆን የለባትማ አይ የኑሮ ሁኔታ አካውንታንት ምን ለማግባት ምን ያክል አቅም አለህ? በሳቅ ነው መልስ። ምንም የለም። እሺ፣ ክፍለ ሀገር መሬት አለህ? ነው ትሸጠውና፣ እዚህ መጣችሁ፣ ቤት ትገዛላችሁ። እሺ፣ በአንድ ጥያቄ ይቀረኛል። አካውንት ላይ ሀያ አምስት ብር አለው። ኧረ አስራ አምስት ብር ነው። አስር ብር ይጎለዋል፣ አስር ይጎለዋል። እንደ እንቁላል መግዣ እንኳን የለህም እኮ። እሺ፣ እንቁላል ሀያ ሶስት ብር አኩ በለጠ ኩ። እሺ፣ ቆይ እስኪ አሁን ቆይ ልደምር እና እነግርሃለሁ። ምን እንቁላል የሚገዛው ለርቢ ነው እንዴ? ካስፈለፈላት ብዬ እኮ ነው አንተ ተማር። አዘንኩ አዘንኩ። አውቀዋለሁ። ድሮ የምትለኝ አውቀዋለህ። የመጣው ሁሉ ነው የሚሄድ አለኝ። እንግዲህ አላውቅም፣ አላውቅም። ጨዋታ ሌጎ ነኝ በለው። አባቴ መድኃኒ አለም ጠብቀኝ። አባቴ መድኃኒ አለም ጠብቀኝ። ትልቅ ሰው አለ እዚህ ጋር።